በጣም ዚና አልወድም። በጣም አጋጣሚ ብዙ አለ ግን ጎበዝ ባይሆን የሬስቶራንት ባለቤት ከልጆች እናት ጋር ከቤተሰብ ጋር በአንዳንድ ነገሮች እንትን ልትትች ይሆናል እና ብዙ ጊዜ አሁን ብቻዬን የመረጥኩት እና ደግሞ ሰርጋችሁን እናያለን፣ ላይቭ እናስተላልፋለን ሰርጋችሁን። እንደት ነሽ ነቢያት፣ እንደት ነሽ ማሪ፣ እንኳን ደህና መጣሽ። አለን አለን። ነቢያት ከእምነት ነው የምንጀምረው። እምነቱ እድሜው የት ሀገር የሚኖር? ዱባይ፣ እና ኢትዮጵያ አይሆን እንጂ የትም ሀገር ነው፣ ችግር የለም። ኦኬ ማለት ከሀገር ውጭ ነው የምትፈልጊው? ከሀገር ውጭ ብቻ፣ እዚህ ሀገር እንዳይሆን። ከሀገር ውጭ ግን ዱባይ እንዳይሆን። ከሀገር ውጭ በት ኖ ዱባይ። እሺ፣ መልኩ ጸይም ቀይ፣ ጥቁር፣ ጸይም ቆንጆ

አለበት ጎበዝ ሰራተኛ መሆን አለበት ጎበዝ ሰራተኛ ጭራሽ ስራ ብቻ አይደለም። ጎበዝ ሰራተኛ መሆን አለበት ጠንክሮ የሚሰራ ስራ ዝም ብሎ መሄድና መምጣት ጠዋት ተነስቶ ስራ ሄዶ መምጣት አይደለም። ጎበዝ ብርቱ ሰራተኛ መሆን አለበት እሺ፣ አግብተው የፈታ ልጆች ያሉት ቢሆን ችግር አለብሽ? ችግር የለብኝም። ኦኬ የነቢያት መስፈርት በእምነቱ ሙስሊም የሆነ እድሜው ከአርባ እስከ አርባ አምስት የሆነ ከሀገር ውጭ የሚኖር ግን ዱባይ ነው አስረግጣ ነግራናለች ዱባይ መሆን እንደሌለበት። ፀይም ቆንጆ ቢሆን ይመረጣል። ቁመቱ ሜትር ከሰማኒያ አምስት ድረስ ቢሆን ይመረጣል። ጎበዝ ሰራተኛ መሆን አለበት። እናም አግብቶ የፈታ ቢሆንም ችግር የለባትም ልጆች ቢኖሩትም ችግር የለባትም። ዲጄ ጃም ለምትሉ ዲጄ ጃም ጀርመን ነው የሚኖረው። እንደገና እድሜው መስፈርቱ ማለት እንዴ ዲጄ ጃም ሄሪኬ ኳ ማለት ብዙዎቹ ዲጄ ጃም እያሉ ነው። ጀርመን የሚኖር ዲጄ ጀማል ዲጄ ጃም የሚባል ልጅ አለ እና አይቲንክ ያንቺን መስፈርት ያሟላል። ጥሩት፣ ሼር አርጉለት ዲጄ ጃምን። እሺ እሱ ይኸውልሽ ኢማን ያላት ነው የሚፈልገው። ኢማን አለሽ እኔ አለኝንም ነው የምለው፣ ግን አላ ነው የሚያውቀው የኔ ኢማን እንዳለኝና እንደሌለኝ። ኢማን እንዳለሽ ማስረጃ ማቅረባችም፣ እኔ ማ አለኝ እላለሁ። አልሐምዱሊላ አለኝ አለሽ። በቃ እሱ ኢማን ያላት ለምን፣ እኔ ቀልቤ ደርቋል አለ፣ ቀልቤን የምታረጥብልኝ፣ እኔ ኢማን ያላት ሴት እኔን ወደ ኢማን እንድትወስደኝ። ሀቡ ተምራለች ወይ? ትምህርት እስከ ስንት ተምረሻል ማሬ? እኔ አልጨረስኩም። እስከ አስር ብቻ። ግን እኔ የምንፈልገው የተማረ መሆን አለበት። የኔ ምናቡ እና አመስፈርትች ላይ ያስገብሩ የተማረ ኮለንሽም እዚህ ጋ የተማረ መሆን አለበት። የተማረ ዲጄ የተማረን፣ እንጃ ዲጄ ለመሆን ትምህርት ያስፈልጓል ማሬ? አያስፈልግም። ያስፈልጋል። እ እንጃ ከማወቅ ጋ ማወቅ መሰለ የሚጠበቅብሽ ዲጄ ለመሆን ትምህርት አይዶነ። የተማረ ይሆን አይሆን አላቀም። ዲጄ ጃ ቤተሰብ አንዴ ዲጄ ጃ ምንት ያለሽ ኒትነሽማሙስሊም ከሆነ ግር የለማ ሙስሊም ነውዋናው ነነጋእኔ ደግሞ ነጋዴ ሴት ነው፣ እሷ በጣም የተናገረችው በጣም ጎበዝ ሰራተኛ መሆን አለበት ብላለች። ጎበዝ ሰራተኛ ነው። እሱ የሬስቶራንት ባለቤት ነው። እንግዲህ ጎበዝ ባይሆን የሬስቶራንት ባለቤት እስከመሆን አይደርስም። በሰው አገር ምስክር ነው። ላይቡ ምስክር ነው። ሀያ አራት ሰዓት ነው የምንሰራው። አይ ግን በጣም በጣም ሽዝ ቢቲ ቆንጅዬ ነች። የተረጋጋች ነች። ግድ ነው። ከእንደገና የምትሰሪያቸው ነገሮች ደግሞ ሲሬስ መሆናቸው ደስ ይላል። ለአንዳንድ ሰው እንደቀላል ያየዋል። ግን የሰው ልጅ ሪዝቁ አይታወቅም። አጋጣሚዎች ምንድን ነው የሚባለው? በአረበኛ ጊስማ ይባላል አይደል? አይዋ፣ በጣም ዚና አልወድም። በጣም በጣም ሳላ። እዚህ ፖስቢሊቲው አጋጣሚ ብዙ አለ። ግን ደግሞ እንግዲህ በአንቺ አጋጣሚ እንዲህ አንዷን እንግዲህ የግድ ነው ብዬ እንግዲህ ነይቻለሁ።

ስንኖር ብዙ ነገሮች አሉ የሚያጋጥሙ። የሚያጨቃጭቅሽ ነገር አይኖርም? አይደለም። አሁን እኔ ከልጆች እናት ጋር ከቤተሰብ ጋር በአንዳንድ ነገሮች እንትልትት ች ይሆናል። እና ብዙ ጊዜ አሁን ብቻዬን የመረጥኩት እነዚህን ነገሮች ከመፍራትና ከመጥላት ከመራቅ የተነሳ ነው። በዚህ አጋጣሚ ማስተላልፈው መልዕክት ትልቁ ነገር ምንድን ነው፣ ከመፋቀርም በላይ የሚመስለኝ መቻቻል፣ ከተቻቻል መፋቀሩም መዋደዱም ምኑም በመተዛዘኑም ይመጣል እና በጣም ቆንጅዬ ልጅ ነሽ። እንግዲህ ምን ይታወቃል፣ መሶብ እንግዲህ ሰርግ ትጠሩ ይሆናል። ሰው ግን በዚህ አጋጣሚ ፎሎ አድርጉት መሶብን፣ መሶብ ሬስቶራንትን ፎሎ አድርጉ በዚህ አጋጣሚ እና ነቢያትና መሶብ ፎሎ ተደራደሩት። ግን እንትን የሚለውን ነገር ደግሞ እያጣራሽ ይሄ ልጃገረድ ነች፣ ምናምን የሚባለው እኛ ጣሊያን ላይ የለም። ልጃገረድ እስካሁን እሱ እናንተ ናችሁ የምታወሩ፣ የተሳሳተ ኢንፎርሜሽን ነው። አንቺ ብለሽ እኔ በቃ ልጃገረድ ልድር ነው ብዬ ሶፍያን፣ በቅርስነት መመዝገብ አለብሽ በዚህ እድሜሽ ድንግል ስንክ ማ ነው ማሶብ ሬስቶራንት ሳሚ ሳሚ ሳሚይ ፎሎ አድርጊው ነቢያት ፎሎ ተደራረጉና በውስጥ ቁጥር እንትያየሩእና እንድታዋሩ ማለት ነውእኔ ቅድምና ያረኳት እንግዲህ ምን ይታወቃል በሰባት በጣም እኔ እርጋታዋ ኩልነቷን ምናምን፣ አይ ላይት ይ በጣም እንዳትቆራርጡ አደራ። እንግዲህ መሶብ በስራ ነው የሚጠ የቅልቦች ሰላም ነው። እንዴት ናቸው? አለን አለን። በጣም ደስ ብሎናል በእውነት ሶሻል ሚዲያ ላይ የሚታዩ አብዛኞቹ አርተፊሻል ናቸው የሚባል አይነት ስሜት የነበረው በቃ ሙሉ አምነን እንትን እንድንል ያደረገን እንግዲህ አንተ እንዲወጡ በአደባባይ ልጅቷን በጣም እንዳልከውም ደግሞ እኔም ሳያት ነበረ ቅድም ጀምሮና በጣም ሰከን ያለች ደስ የምትል ልጅ ነው። እንግዲህ ምንድን ነው ይባላል፣ የአብርሃም ናምናምን ነገር የሚባል አለ። የሳራ መልካም ጋብቻ ሆንላችሁ። ሌላ ብራንቾች በተለያዩ አለማት ላይ የምትአስፋፉ ብራንች ትፈጥራላችሁ። ሁለት ጎበዝ ሰራተኞች ናቸው እና ደስ ብሎናል። አንድ ነገር መብሩክ ብለናል። አላወቅኩም የት እንዳለ እሱ። አልሳቀችም፣ አሁን ሳቀች። የት ነው ያለችው? ዱባይ። ተስማሙ እንጂ መጥቶ ይወስድሻል ከዱባይ። አረ ምን አባት ለዛማ እንዴ የባል አባት ልጅ በሁለት ባር ያደገውት ያለች። በግል ነው፣ በግል ፕሌን ነው። በጣም ደስ ይላል። በእውነት በጣም ነው ደስ የሚለው። ፎሎ ተደ ወይ ላብራላችሁ። አሁን ምሳ ጨርሰን እራት ላይ ነን። እራት ዝግጅት ነው ያለው። እንግዲህ ፊውቸር እዚህ ላይ ይሄን አረክ፣ ይሄን አረክ አይሰራም። እንግዲህ ስንጋባ ማናት እንዲህ ናት? ለምን እንደዚህ አደረክ? የለም እንግዲህ አሬ የለም ልጅቷ ኩልናት። አባቴ ዋናው አሳስቀህም ቢሆን የአያቶቻችንን ብር አምጣ የምትል ነው ምፈልግ። ያው ሌላውን ደግሞ ሆዲፍ ጆ በውስጥ እናወራዋለን ትላለን። ሰርጋቸው የሚደገሰው ቤተሰብ እዚ ማታ ማታ እኮ ላይቭ ገባለው። አቡ በጣም ያው ሰው ስለሚሞላ መልስ አልመልስም። በጣም ቢዚ እንሆናለን ስራ ላይ እንጂ ማታ ማታ ይሄ እንግዲህ ጣራው ነው። ይሄ በጣም ሲጠይቁኝ የምመልስላቸው ይሄ ማለት እኛን ያሳደጉና በጣም በጣም ደስ በጣም በጣም በጣም ደስ ይላል። በጣም ደስ ብሎናል። እና ደግሞ ሰርጋችሁን እናያለን፣ ላይቭ እናስተላልፋለን ሰርጋችሁን ቪዲዮቹን እኔ ፖስታለው። አሁን የሷን የእሷን ስሜት እንጠይቅ ው እንግዲህ እዚህ ጋር እንግዲህ ትሲዋለች። በቃ እኔ ያለው ይባላል ይባላ ሌላውን አረንጓዴውን ለብሶ

እና የሰርጋችሁን ቀን እኔ ላይቭ አስተላልፋለሁ ለህዝቡ የደረሳችሁበትን ለማሳወቅ። በጣም እናመሰግናለን። እንኳን ደስ አላችሁ።